የተወደዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ ሁለት ጀምሯል። በዛሬው በያሮስ ሁለት በስፋት የምንመለከተው አቤት ጉዳዮች አሉን። ይበልጡ ነው በትናንትና ዕለት በአዲስ አበባ ምን ተፈጠረ የሚለውን ሙሉ በሙሉ በቅድስት ልደታ ለማርያም ቤተ ክርስቲያን የነበሩን የተለያዩ ቪዲዮዎችን ሰብሰብ አድርጌ እየመጣሁላችሁ። ኦርቶዶክሳውያኑ በፍጹም ሀሴት በደስታ ሆ ብለው ግር ብለው ወጥተው እመቤታችን ተወልዳለች ልደታ ማርያም ናት እያሉ አስቡት። በእለተ አርብ ካላንደር ሳይዘጋ ያ ሁሉ ኦርቶዶክሳውያን እንደውም ሪከርድ ተሰብሯል ነው የተባለ ሪከርድ። ይታያችሁ፣ ከዛሬ እስከ ዛሬ የሚመጣው ቁጥር በይበልጥ በልደታ ለማርያም ቤተ ክርስቲያን ተገኝተው አክብረዋል። ኦርቶዶክሳውያኑ ኦርቶዶክሳዊነታቸውን የእመቤታችንን ፍቅር ይገልጠዋል አትደንግጡ፣ ማርያም ቤዛዊተ ዓለም ናት የሚለውን በቃል ሳይሆን በተግባር በአካል ተገኝተው ነጭ ለብሰው ጧፉን አብርተው ዝማሬ እየዘመሩ በስርዓተ ቅዳሴ በበዓለ ንግሡ ተገኝተው ኦርቶዶክሳውያኑ በአስደናቂ ክስተት አክብረዋል። እኛም ታዲያ ከያም ከዛም ከዚህም ከዛም ከዚህም ያሰባሰብነውን በአዲስ አበባ ብቻ ቀሪው አለምችተን በአዲስ አበባ ብቻ በልደታ ለማርያም ቤተ ክርስቲያን የነበረውን ቪዲዮ አሁን አጋራላችኋለሁ። ታዲያ እናንተስ ልደታ ማርያም ልደታ ማርያም ማርያም ማርያም እያላችሁ ለእመቤታችን ያላችሁን ፍቅር ይግለጡ። ማምላክ ወላዲተ አምላክ አቅራዊ ተማ ሳዲ ተምህረት ቅድስተ ቅዱሳን ንጽሕት፣ ተንጽሕት ቤዛዊተ ዓለም ድንግል ማርያም በሰደደ ጊዜ አዳም ተስፋው የሴት ቸርነት፣ የአቤል የዋት፣ የሄኖክ መገኛ፣ የመጽሐፍ ሚስጢሩ፣ የኖ ሀመሩ፣ የጌዴዮን ጸምሮ፣ የሙሴ ጸላቱ፣ የአሮን በትሩ እመቤታችን ድንግል ማርያም የመላእክት እህታቸው፣ የነቢያት ትንቢታቸው፣ የሐዋርያ ስብከታቸው፣ የሰማእታቱ አክሊላቸው እናታቸው የሊቃውንቱ ሚስጢራቸው የሆነች ድንግል ማርያምን ዛሬ እናመሰግናለን። ማርያም እያላችሁ ጻፉ። ታዲያ ሁላችሁ ማርያም የምትሉ በሙሉ ላይክ አድርጉ ላይክ አድርጉ። እኔን በዛን እንኳን አደረሰ ምትሉኝ ቪዲዮ ላጋራላችሁና እመለሳለሁ። አትደንግጡ አትደንግጡ። እመቤታችን ወላዲት አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ቤዛዊት መሆኗን ለዓለም መስክሩ ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን አራቱም ቀጣይ የሚገኙ ኦርቶዶክሳያን ተሰብስበው ልደትሽ ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲት አምላክ የአቤሌ ዋት የኢዮብ ትግስት የኤልያስ መና የሙሴ ደመና እንጸ ባጦስ ዘሲና የተዋሕዶ አሌንታ የዘካርያስ ደስታ የመነኮሳት ስንቃቸው የድንግል ማርያም ልደቷ ነው። እንኳን አደረሳችሁ። ሰበር መረጃ ዛሬ ሪከርድ ተሰብሯል። ግንቦት 1 2017 ዛሬ በብዙ ሾዎች የሚጠጉ የኦርቶዶክስ እምነት ተከታዮች የሆኑ ኢትዮጵያውያን በመዲናችን አዲስ አበባ በምትገኘው በቅድስት ልደታ ቤተክርስቲያን ተገኝተው ይህንን ታላቅ በዓል በድምቀት አክብረውታል። የዛሬው ታዲያ በሪከርድ ብዙ ምዕመናን የተገኙበት ነውም እየተባለ ይገኛል። በልደታ ቤተክርስቲያን በአራቱም አቅጣጫ መንገድ ተዘግቶና በምዕመናን ተሞልቶ በታላቅ ድምቀት ተከብሮ ተጠናቋል። በነገራችን ላይ የግንቦት ልደታ የመቤታችን ቅድስ ድንግል ማርያም ልደት የሚከበርበት ታላቅ በዓል ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት ዋና ዋና በዓላት አንዱ ነው። ያከባበሩ ትርጓሜዎች ውስጥ አንደኛው ሃይማኖታዊ ትርጉምና ትንቢታዊ ማጣቀሻ ሲሆን፣ ግንቦት ልደታ በብሉይ ኪዳን ትንቢቶች ላይ የተመሰረተ ሲሆን በነቢያት ኢሳይያስ፣ ዳዊትና ዮሐንስም በራእይ የተነገረውን የማርያም ልደት የእግዚአብሔር የድህነት እቅድ አካል ነው። ድንግል ማርያም ከአባቷ ኢያቄም ከንጉስ ዳዊት ዘር ማለት ነው። ከእናቷ ሀና ከካህኑ አሮ ዘር ተወልዳለችም። ስለዚህ በስረ ወግንድ ከሁለቱም የነቢያትና የካህናት ዘሮች ተዋህዳናትም። በቤተ ክርስቲያን ትምህርት መሰረትም የማርያም ልደት ከዕለታዊ የሰው ታሪክ በላይ የሚወጣ በአምላክ እቅድ የተዘጋጀ ጉዳይ ነው። ይህንን በዓል በድምቀት እንድናከብር ያደረገን ልዑል እግዚአብሔር ታዲያ የተመሰገነ ይሆንም። በዚህ ወቅት ታዲያ የተቸገሩትን ገዳማትን ማገዝም ከኛ ይጠበቃል። ለልደታ ማርያም ሁላችንም በየቤታችንም የቻልነውን አዘጋጅተን በዓሉን ስና ልደቷም ይገርማል በዱር በበረሃ ነው ሁሉ እናት ናት በቤት ብትወለድ የሐናና የኢያቄም ብቻ ትባላለች በዱር ስለ ተወለደች የሁሉ እናት ናት ማርያም የሁላችን እናት ናት ማርያም ሰፊ እርሻ ናት ክርስቶስ አዝመራን ወልዳ የሰጠች ማርያም ሰማይ ናት ብርሃናትን የፈጠረውን ክርስቶስ ፀሐይ ክርስቶስ የተባለውን ወልዳ ለእኛ የሰጠችን ማርያም ጥልቅ ጉርጓድ ናት። የህይወቱ ውሃ የሆነውን ክርስቶስን ለእኛ ከማይጸኗ ያፈለቀችልን የወለደችልን ማርያም መሶብ ናት። የአምስት ሺ አምስት መቶ ረሃባችንን ያስወገደች ክብስት ክርስቶስን ለእኛ የሰጠች ይህን ያለማድነቅ በእውነቱ በቁም ወደ ሲኦል መግባት በእውነት ማርያም ገነታችን ናት። ማርያም ሰንበታችን ናት። አይሁድ እንዲህ ስንል አይወዱ። እኛ ግን ማርያም ገነታችን ናት፣ ማረፊያችን፣ የሀጣን እረፍት፣ የጻርቃን ደስታ። ስለዚህ ይችን ደስታ ይችን ሰላም ይችን ፍቅር እግዚአብሔር ለእኛ ውድና ብርቅ ስጦታ አድርጎ ስለሰጠን እግዚአብሔር አመስግን፣ እግዚአብሔር አመስግን። ከሰው ዘር ይውም ፍስሐ ከሆነ የሚለው ቅዱስ ያሬድ ለእመቤታችን ብቻ ነው። ይውም ፍስሐ ከሆነ በእንተ ልደታ ለማርያም ዛሬ ደስታ ሆነ በእመቤታችን በመወለዷ ምክንያት ምክንያቱም ልደቱን ትንሣኤውንና እርገቱን ደስታ ሆነ የምንለው የዚህ ሁሉ የደስታ መገኛ እመቤታችን ናት። የደስታ መፍሰሻ ይላታል አባ ጊዮርጊስ ዘጋስጫ፣ ተፈስሒ ኦ ሙዓዘ ፍስሐ ይላታል። የደስታ መፍሰሻ ናት። ይህ ሁሉ ደስታ ወደ ትውልዱ የፈሰሰው በድንግል ማርያም በኩል ነው። ክርስቶስ ለትውልዱ የሰጠው የደስታ ጅረት ወንዝ፣ ፍሰት እንደ አምሌ ወንዝ ሳያቋርጥ በትውልዱ ላይ ለዘመናት የሚዘንበው የምሕረት ዝናብ በድንግል ማርያም በኩል ነው የዘነበልን። ክብርና ምስጋና ለአምላካችን ይሁን። ሃሌሉያ ዮም ፍስሐ ኮነ

ይታችሁ የአንድ አጥቢያ ቤተክርስቲያን ላይ የተገኙ ምእመናን ናቸው። እለቱ ሁለት አርብ ነው። እሁድ ቢሆን አስቡት። ደግሞ አዲስ አበባ ላይ ያሉት በሙሉ ደግሞ ቢወጡ ብላችሁ አስቡት። እጅግ እጅግ እጅግ በርካታ ኦርቶዶክሳውያን፣ እጅግ ደስ የሚያሰኝ በእውነት በመላው ዓለም የታየ ክስተት ነው። እግዚአብሔር የተመሰገነ ይሁን። ውድና ክብረት ቤተሰቦች የዛሬ ቪዲዮቻችን ይህን ይመስላሉ። ላይክና ሼር አድርጉ። እንኳን አደረሰ እንኳን አደረሳችሁ እንባባል እያልኩኝ እሰነባበታለሁ። ያሮስ የእናንተም የእኛም ነው።